ታደርሱ በት፣ የሚያንጨበጭብ ሰው ነው። እኔ ደግሞ በጣም የምጠራው የተጣላኝ ሰው ቢሰድበኝ እንደውም ይችላል መብቱ ነው። ስለተደራረስን ሳደርሱበት የሚጠላችሁ ሰዎች ግን የሆነ ሰዓት ላይ እኛን ደግሞ ትፈልጉ እናላችሁ አጠገባችን ለመምጣት ጠቀም ኑሯችሁ እኮ አይደለም መሄጃ ስለሌላችሁ በፌክ መጣችሁ ነው፣ ቁጭ ብላችሁ የምታዩኝ ማሜ ማሜ። ከሰው ጋር ስትጣላ እንጂ ሁሌ ስትሉ አታውቃትም ትጫወት ሙዚቃ ሳዳምጥ ችል ሳረግ ነው የምታውቂኝ። እኔ ሲቀጥል ሲቀጥል ደግሞ አንቺ ቁጭ ብለሽ እዚህ ጋር ላይብ እየተጠቀምሽ የምትገባው የነበረችው ሮሃማ የምትባለው ሴት ማነች? ላይብሽ ላይ እየገባች የነበረችው እሷ የሳሚ ገርል ፍሬንድ ነበረች። እንዴት ወደ አንቺ አመጣሽው የሚለውን ጥያቄ ትመልሽልናለሽ? ባንጂ የተነሳ ጸበል ገብታ ተጠምቃ እንደወጣች ታውቂያለሽ። ሪዝኗም አንችነሽ። ለምን እሱ ልታገባው ሽማግሌ ልኮ ማለያ አስቆመሽው፣ ሀሳቡን አስቀይረሽው። ሰውየው ደስ የሚለው እሱ ብዙ ነገር ያደርግ ነበር ደስ የሚለው እየሰራ የሚሰራው ፓርኪንግ ነው የሚሰራ ነበር። ሰቨን ለመን ጋስቴሽን ቦስተን የሚኖሩ ሰዎች የሰፈሬ ልጆች አሉ። እንደዛ ለፍቶ ጥሮ ግሮ ያመጣውን ገንዘቡን ነው እጠባ አርገሽ የበላሹ። ስለ የትኛው ናይስነትሽ ነው እያወራሽ ያለሽው? አደባባይ ላይ ረተ የሙት መንፈስ ይጠይቃል እኮ ገና ትንክራተቻለሽ፣ ታለቅሻለሽ እየዘጋሽ። እኔ ማሜ የበላሁት ያስለቀስኩት ወንድ የለኝም። ኖ ኖ፣ ኢትዮጵያ ኢትዮጵያ ኢትዮጵያ ነች። ስለ የትኛው ቅዱስ ቅዱስነትሽና እኔ እያቸው የነበሩ ወንዶቹ እሰይ ቤቴን ሰርቶልኝ እንዴ ብዬ ነው እያልሽ ባቅራራሽበት አፍሽ ዛሬ ነጭ ጠይቅሽ የምን መወላበር ነው የምን ሁለት አፍ መሆን ነው ያወራሽውን ወሬ ቆኖኛ የደገም ነው አሁን የስ በልቼዋለሁ አጥቢዋለሁ ተቀብዬዋለሁ እንዳንቺ ዝም ብያልተኛም እያልሽ አደባባይ ላይ ወጥሽ ዛሬስ ከዛስ ምግብ አነባንችም ብርጅስቶንም ስታወሩት የነበረ ወሬ ነው ሪካርዶ ያወጣልሻል ይህንን አቷሽ ምራስሽ ለምግብ እንኳን አጦ አገር የሚያውቀው ነገር ነው። ቴንኪ ሚኪ አገር የሚያውቀው ነገር ነው። ከምግብ አንጻር እንኳን እኔ ነው የምገዛለት የነበራልሽ። ቁማሪ ያስተማር ሽኮን አይደለም ሳሚኔን ሲያቀኝ አይጫወትም ቁማሬ ነበር እኔ ቤት አንቺ የበላሹ ገንዘብ እንጂ ዛማች እሱ ቁማር ተጫውቶ አያውቅም እስከማውቀው ድረስ፣ ያው ዝም ብሎ አንዳንዴ ብቀጠል የሚላል እንጂ ይህን ያል በሺና በንትን ደረጃ ተበላ የምትይው ሰው አይደለም እውነት ለመናገር አሩን አንቺ ራስሽ አስለመድሽው። አንቺ ራስሽ ነው እየተከተለሽ እየመጣ ክፈይን እያስከፈልሽ ነበር። ማን ላይ ነው የምታስቀምጪው? አያውን ሲፈሩ አሉ ዳውላውን ላይ አንቺ ነሽ አድርገሽ የበላሽው። ይሄ ደሞ የጊዜ ጉዳይ ነው። እየመጡ ያብራራሉ። መቼ ሳይደበቅ አበሻ ይጨምራል እንጂ አበሻ ይጨምራል እንጂ ቆይ አይደብቅም ደሞ ከበላውት በላውት ከበላውት በላው ካልሽ አፍሽን አለመክፈት አፍሽን እኮ ስለከፈትሽ ነው እንጂ ይሄ የግል ህይወትሽ ነው፣ ማንም አይመለከተውም። ስለዚህ እኔ ጆኒን ስለወለድኩለት ስላልወለድኩለት ሳይሆን ጓደኛዬ ከሆነ ፈቅዶ አምኖበት ከሰጠኝ ማንም የመጠየቅ መብት የለው። እሱ አይደለም ቤተሰቦቹ መጠየቅ አይችሉም። ግን አንቺ ወጠሽ በተቀረደድሽ ነው ሂሳብና ጥያቄ እየተወራረደብሽ ያለ። በጣም ነው እንዴ የረዳሽው ሳሚ። ለሱ ክብር ቢኖርሽማ ወጠሽ ባልተቦረቀቅሽ ነበር። ቦርቃቃ ቡርቅቅ የተከበረውን ሰውዬ ቤተሰብ አለው እያልሽ ደግሞ ላስትኔም እና ፈረስትኔም ትሰጭበታለሽ። የቤተሰቡን ስም እየወጣሽ አለማፈርሽ፣ እኔ እኮ አይን ያወጣ ፈጣጣነት እኮ ነው እኔ እኮ ማየው። አሁንም ለቤተሰቡ ክብር እኮ ቢኖርሽ ቤተሰቡን ስማቸውን ከመቼው እኛ የሚዲያ ሰው ነን እናገኘዋለን። ምንም አትበይ። ፎቶውን እኮ ሳይውል ሳያድር ነው ያመጣውልሽ እኔ አሁንም ወጠሽ ላስትኔሙ እንደዚህ ይባላል፣ ያባቱ ስምህቱን አውርቻለሁ፣ አትበይ። አፍሽን ሸጣ ማውዝ አፍሽን ዝዩ፣ ክብር ካለሽ ለሱ። ባንቺ ነው እየተነሳ ምንድነው፣ አወዳደቁን አላወቀበትም። እድሜ እድሜ ላልሹ እኛ እድሜውን እኳ አልተዘባበትንበት። ፍቅሩን ብዬ ነው የገባውት ያለሽ፣ እንደ ገንዘቡን ብለሽ ነው የገባሽ፣ ገንዘቡን ብለሽ ነው የገባሽ። ስለ የትኛው ፍቅር ነው የምታወሪ? እንደዚህ ነው ያሳደሃል። አሜሪካ ልንመጣ ልመጣ ነው ልጅ አረጋይ ስስቲ ቪዲዮን ወጣ ወጣ አርጉት ስቲ ሪከርድ አላችሁ አይደል? የኛ ልጆች አውጡት ስቲ ሪከርዱን። አሜሪኪ አሜሪኪ ነው የምትለው የነበር ያኔ አሜሪኪ ሊገባ ነው ተብሎ እኛ እኮ ተበጥብጠናል። ያኔ ግን ፍቅር ስለሆነ አይታየንም። ያን ያና ነገር ከጠብ በስተጀርባው ነው ስታየው እኮ ነው ነገሩ ሁሉ የሚገለጽል። አሁን እንደዚያ ያዙኝ ልቀቁኝ ብለሽ ይህ ውልሲ ቦስተን ላይ እያልሽን እኮ ስታቀራሪ ነበር ስድስት ወራ ላየሁትም ታያለሽ። እንዲህ የምን ውሸት ነው የምን ሟሸት የምን መቀባጠር የምን መቅበጣጣር ነው? አንቺ አይደለሽ እንዲህ ፀጉሩን ሲቆረጥ በስማም እንደዛ ብሎ ሆስፒታል ተኝቶ እያልሽ ግን እንደዛ ስታወሪ ግን፣ እሱ ሆስፒታል ተኝቶ እኮ አንቺ ኤብሪደ እየወጣሽ ትጠጪ ነበር። ደስ እያልሽ እንትናዬ፣ ሆድዬ፣ ፍቅርዬ እያልሽ ከተለያየን አንድ አመቱ ሆኖ እናልተያለሽ። ለምን ሶስት ዓመት አይሆንሽም? እኔ አሁን ጆኒ ልጆች አባት ነው ተይው አብረሹ የተኛሽውን ሰው ግን ታመመ ሲባል ውስጥ ሰላም ይሰጥሻል? እንደ ዝም ብሎ ዴት ያደረግሽ ጥሩ ጊዜ ነበረች። ሰው ያውም ሕይወትሽን ቢውልድ ያደረገልሽ ጥሩ ያስተካከለልሽ፣ አባቴ ልጅ ግን ልጅ አባቱን አደለ እያልሽ እንደዚህ የሌለብሽን የቦሌ ልጅ ለመሆን ስትቀበጠበጭ አይ ግን አይቀበጥ ወይ! አምላኬ ሆይ እንኳንም ቀበጥ አላረግን ችን፣ የጎንደር አማርኛዬን እየኖርኩ እዝች ወንጅናዬ ላይ ባርክልን ጌታ ሆይ። በዛፊት አባቴ ይሆድ እንደዛ ያልሽውን ሰትዮ አደባባይ ላይ ወጠች ዛሬ አይነሳምለሽ። እኔ እናሱ እኮ ከተለያየን አመቱን ሆናል። ምንስ ቢሆን ትያለሽ። ከአንቺ አልፎ ተርፎ ቤተሰብሽን ልጆችሽን ሲረዳ የነበረ ሰው አንገት እኮ አዙሮ ለማየት ነው። አንገታት መውለድ አይጠበቅም ጥሩ ጊዜ የምቆጠሩ ነገር ነው። እሱ በሞ እሱ ኤቭሪዴይ ሆስፒታል እንደዛ እየተሰቃየ አንቺ ገብተሽ እነንትናን ስታማል ነበር፣ ፍለርት እያረግሽ እየሳቅሽ እየተንከተከትሽ። ከዛስ መሞቱንም እኮ እኛን ደብቀሽና ያኔ ባሰክር እኳ አታወጣውም የነበር ጋይስ፣ ስካሯ እኮ ነው ያወጣው እንጂ እኛም ሳሚ አለ ብለን ነው ዝም የምንል ነበር። አንዷ ደባቂ ብርጅስቶን ናት፣ መሲ ብርጅስቶን ብዙ ነገር አውቃለሁ ትላለች። ኦፍ ኮርስ ብዙ ነገር ታውቂያለሽ። የአይጥ ምስክሯ ድንቢጥ ነው አሉ። ከዛስ ወጣ ደግሞ እኮ አለማፈሩ። እኔ ግን አንዳንዴ ጆሮአችሁን ክፍት አድርጋችሁ ነው የምትሰሙ። ሰው ሲያወራ ነው ዝም ብላችሁ ደንዝዛችሁ ነው የምትሰሙኝ። ሳወራ ስታወራ ምንድን ነው የምትል? እኛ ከተለያየን እኮ ስድስት ወር ሰባት ወር አንድ አመት ሆኖናል። ለምን ሶስት አመት አይሆንም? ቤተሰቤን ይረዳልኝን ልጆቼን ልጄን እንደ ልጁ የሚያሳድግልኝን ተቆራጭ የሚልክልኝን ሰው ህይወቴን ያስተካከለልኝን ሂጄ እንኳን ባላየው ከጎኑ ነኝ። ደስታም አይኖረኝም። እናች ልጅ ነገ በእኔ ነው። ጋይስ ነገ በእኔ ነው። እንደነዚህ አይነቶችም አሉ ጋይስ ቡርቅቅቅቅ ከከከ ብርጥጥ ትሪ ትያለሽ። ነገም ገብተሽ ተናገሪ ብለሽ ዋርኒንጉ ራሱ ያስደነግጥሻል። ነገ ደግሞ ገብተሽ አልቅሽ ምንድን ነው የምትለው? የሆነ አማርኛ አላት። ዛሬ እየተናገርሽ ለነገ ያሳስብሻል። እኔ እንደምናገርሽ ያ ማለት ትፈሪያለሽ ማለት እኮ ያው ነው። መልስ ስሰጭ መሰዳደብ ነው የጀግና እንትን ጀግንነት እኮ መልስ በመልስ እኮ እንሰጣጣለን። ኦፍ ኮርስ ዛሬ እየሰደኩሽ፣ ነገ ገብ ተሸርገጭ ትኛለሽ። ስለ ነገ ሁኬርስ ስለ ዛሬ አታወሪም። እንደ እየረገጥሽ ነው እየተሰማኝ። እንደሆነ ትንሽ ማየት ነው ያለብሽ። እኔ አጨብጫቢም አሸርጋጅም አልፈልግም። እኔ ሽነኝ አልኩሽ። ጀግና ጀግና ሴት ነኝ እኔ። ማመኝ ደግሞ ሌሎቹ ስለምን እንደዚህ ታነሳላችሁ ትላላችሁ። ለምን ስለሱ ታወሪያለሽ ነው የሚባለው። ከተለያየ ሽም ራሱ የእሱን ስም ማንሳት አያስፈልግም ነው የሚባለው እንጂ እናንተ ለምን ታነሳላችሁ አትበሉ። ፎቶ እኮ የተለጠፈው እኮ ከንትና ነው። እኔ ቤት እኮ አይደለም የሳሚ ፎቶ የተለጠፈው፣ የራሷ አብሯ ጓደኛዋ ቤት እኮ ነው የተለጠፈላት። ስሙ ማን ነው ልጁ? እሱ ቤት እኮ ነው የተለጠፈው ፎቶ። እናንተ ቀኑ ሙሉ ሰክራችሁ ስትዳፍቁብን እየሰደባችሁን፣ አይደለም እኛ ስናወራ እየተናገርን እንደሆን የሚሰማችሁ ለምንድን ነው መርበትበት ስትጠየቅ እኮ አይታችኋት ከሆነ ትርበተበታለች ትንፋሽ ቁና ቁና እየተነፈሰች ከላይ ከላይ መልስ እኮ እየተመከረች ነው እኮ የሚውት ታረጋለች ታነሳለች። ከዛ ነው እኮ እንደገና ደግሞ የምታወራው። አረልቅ ያለቻት ሳይኮሎጂ ብላ የጻፈችው ሺዝ ራይት አጥናት ጭንቅላቷን ወረድ ገብቷታል እኮ ግን የስራው ባህሪ ነው። ያለ የምታልፋት ነገር አለ የሆነ ጊዜ ሲነካኩ ነው መልስ ምሰጣት ጊዜ ይወስዳል እንጂ። አሁን አሁን ተዋቸው፣ ሙድ ውስጥ ናቸው አሁን ማርዬ ሆድዬ የኔ ማር እየተባባሉ ነው አሁን፣ የኔ አር ባባሉ አንድ ቀን ጠብቁ ጋይስ። በጣም ያሳቀችኝ ጉቺ ቆንጆ ነች ስትላት እኮን የኔ ነጭ ሙድ ስትይ ግን ደስ ትኛለሽ። አሁን ትክክለኛ የአራዳ የአራዳ ሴት እየመሰልሽ ነው ቆንጆን ቆንጆ እኔ ስትላት እኮ ነው ምን የሚጎልሽ የለም፣ ደስ ትያለሽ። ዳብ ስተኮን ያሳቀች። አሁን ጉች ምን ደስ ላች። እባክሽን ደግሞ እንደ በሚያምር ብርጭቆ ጁስ ፕሊስ። እኔም ስላለኝ ስለምጠጣ አስጠላኝ። እና ሰርጀሪ የማታፈነላት አሁን

ያ ገበዝ ነው። አንዳንድ ሰው የወላቸው ሰዓት ላይ ስዊች ነው የሚያደርጋቸው። ቸሩን ነው የሚቀይር። ግጃ ይህን ጊዜ ጠብቀው ነበረ እንዳይጣሉ ራቅ ራቅ ላለው አለች። ሰርጀሪ ኤክስፕሬን ታረግ ጎበዝ። አንቺ ጌምሽን አሁን ሜክ አድርጊ ገንዘብሽን። እኔ እና እሷ ደግሞ፣ አንቺ ተዝናኝ ዝም ብለሽ። በመሀል በመሀል ሆነች የሆነች ጊፍት እየሰጠሻት፣ ከዛ ደግሞ እቴና ትልሻለች፣ በመሀል የእኔ ወርቅ እያለችሽ አንቺ በጣም ጎበስ ጎበስ ዝንጥ ብለሽ አንቺ ጌምሽን ቀጥቅጭ፣ እሷ ደግሞ ልፍድድ እያለች የኔ ወርቆች እያለች እንደ ህፃን ልጅ ትጠራ፣ በየቤቱ ታስዋይ። ሰርጀሪ አታውቋትም ምላችሁ? ለዚህ ነው ጭውን ቀየረችው። በደንባ ግጃ አመቱን ሙሉ እሙሟቸውን እንለቃለን። እንትናስ ዲቦራ ደግሞ አምስኪኝ እሙሙሽ በየአደባባይ ሲዞር አምጥቼ አጀንዳውን አሳፈንኩልሽ። አሁን ስላንቺ ማን ያወራል? ዲቦራ ግስጥ ብልሽ። ዲቦራም ጌምሽን ቀጥቀጭ። ወይዘሮ ጉቺ የበላሹ ገንዘብ ላይ ኤክስፕሬን አድርጊ እየተባልሽ እንደ ህፃን ልጅ በየአደባባዩ ትዞሪያለሽ። ጥያቄው ያሯሩጥሻል፣ ጭንቅላትሽ ያሯሩጥሻል፣ የሰራሹ ስራ ያሯሩጥሻል። ከዛ አስጠጠሽ ትወጪና ደሞ አሜዳኛው እያልፍ ውጪ ደሞ ድሮም አሜዳኛው ትይዋለሽ፣ አሁንም ደግሞ ማሜዳኛው ትያለሽ። ኦፍ ኮርስ አንገ ተቀጠለኝ። ከእናባቴ ነው የምጠሪኝ። እንኳንም አባት ኖረኝ። ደስ የምትሉኝ ማሜ ዳኘው ጎንደሪዋ ነው የምትሉ፣ ቲክታክ ላይ ምሰርቡኝ ሰዎች ከነ ከነ ከነ እኮ ነው የምጠሩኝ። ጎበዝ አይደሉ ማሜ ጎንደሪዋ እያልሽ ነው የምጠሪኝ። እያንዳንድ ጉችን ማን ብለን ጠርተናት እናቃለን? ጉቺዬ እኮ በራስሽ ስም ስም የሰጠሽ ስትዮ እኮ ነሽ አንቺ። ለራስሽ ፒኤችዲ ደህና ቁጭ በእዛ ነው በአሜሪካን ሀገር በሽጉጥ የሚጠበቅ እቃ ስም? ብቻሽን ለራስሽ ስልጣን ሰጠሽ። ምን ዞር ይሰት ከዛስ፣ እየገባሽ ምን ትሰሚ ያለሽ። ይሄ ሙዚቃ አብረን እንሰማዋለን ላንቺ ስል ተባብረን ተባብረን ነው የምንሰማው ይህን ሙዚቃ በህብረት ቢከዝ የህዝብ ልጅ ነሽ። በድሬዳዋም ስተጅ ቤተሰባ ቤተሰባለን። ቲክታክ ላይም ስናይሽ ቤተሰባችን ነሽ። ይሄ አስራ ስምንት ድራም የበላብሽ ሰውዬ ጠላታችን ባይሆንም ቤተሰባችን ነው። ጎበዝ እያል ነው እሱ ሙዚቃውን ለሱ እየጋበዝ ነው። አንድ ላይ እንሰማዋለን። ትብላው ብሬንም አይሰራም። ለዱባይ ለአሜሪካኖች ነው ትብላው ብሬን ተብሎ የተጻፈ ለአሜሪካን ነው የተጻፈ። አቡዬን የምትፈተው አይመስልም። ከሀቢባ ገብተሽ እንኳን እነ ጆከር ተሰብስቦ እንዳይጠይቁት ይሄ ልጅ ሀቡዬንም አጦቻት እንዳንችሁኝ። ኔ ሀቢባ ቤት ገብቼ ልጠይቅልሽ አስራ ስምንት ድራሙን የወለድ አይጨክልም በሚለው